የእውነት መንገድ ተጀመረ። ዛሬ በጣም አስደሳች ነገር ነው ይዤላችሁ የቀረብኩት። የሰው ደስታ የሚያስደስታችሁ ሰዎች በሙሉ ይሄ ነገር ምን ማለት እንደሆነ በተለይ ደግሞ ለሴት ልጅ ምን ማለት እንደሆነ ትረዳላችሁ ብዬ አስባለሁኝ። እና ትንሱና አላዛር በስተ መጨረሻም እንግዲህ ከሁለት አካል ወደ አንድ ሁነው ትዳራቸውን ኑሯቸውን ለመምራት እንግዲህ ተስማምተው ተግባብተዋል ማለት ነው። ይህ ፍቅር እንግዲህ መጀመሪያ ሲጀምር ደስ የሚል ጥሩ ጥምረት ጥሩ ግንኙነት ነበረ። ብዙዎቻችንም ደስ ተሰኝተን እነዚህ ልጆች ስንደግፍ ስናበረታታ ነበረ። መሀል ላይ ግን እሱም ያልሆነ ነገር እሷም ያልሆነ ነገር እያደረጉ በንግግራቸው በቃላቶቻቸው ደስ የማይሉ ነገሮች ተፈጥረው እኔም ብዙ ቪዲዮ ስለ እነሱ መስራት አልቻልኩም፣ አቁሜ ነበረ በአጠቃላይ እና ፍቅራቸው እውነት አይመስልም ነበር። መጀመሪያ አካባቢ እውነት ይመስል ነበረ። ከዛ ደግሞ ሲቀጥል ደግሞ የሆነ ሁሉ ነገር ውሸት ነበር የሚመስለው። ለማንኛውም ግን እኔ በጣም ደስ ያለኝ ነገር ከሚወራው ከሚነገረው ከሚሰማው የውሸት ዓለም የውሸት ፍቅር የውሸት ኑሮ ወደ ትክክለኛ ኑሮ መጠው እግዚአብሔርን ነው ምላችሁም በይ ነው የመጣውና እንዲህ ይሄንን ደስታ በማየቴ ልነግራችሁ አልችልም የእውነት ለመናገር እና ትንሶ ሁሉ ነገሯ ተቀይሯል። አላዛርም እንደዛው። በተለይ ደግሞ እሷ ሴት ልጅ ነች፣ እያየናት ነው ያማረባት። በፊትም ቆንጆ ነበረች፣ ግን ራሷን የመጠበቅ አይነት ነገር አልነበራትም። ብቻ ግን ደስ ይላል የእውነት ጥሩ ለውጥ፣ ጥሩ ግንኙነት፣ ጥሩ ስነምግባር፣ ጥሩ ስርዓት ነው እና በአልአዛር በኩል ብዙ የሰማዋቸው ነገሮች ነበሩ፣ በትንሱ በኩልም ብዙ የሰማዋቸው ነገሮች ስለነበሩ ፍቅሩ የእውነት አይመስልም ነበረ። የማይመስሉትም ብዙ ነገሮች ነበሩ። በአጠቃላይ እንግዲህ እስኪ ስለ ሽምግልና ፕሮግራሙ እንዲሁም ደግሞ አላቅም፣ እኔ እንጃ ለትንሱ በጣም ነው ደስ ያለኝ። የእውነት ለመናገር በጣም ስርዓት ያላት ልጅ ነች። እና ሌላኛው ደግሞ አወዛጋቢው ነገር ምንድን ነው? ሃይማኖታቸው። ስለ ሃይማኖታቸው የማወራላችሁ ይሆናል። እሺ፣ ላይክ፣ ሼር፣ ሰብስክራይብ አድርጎ መጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች ብያላችሁ። በሰላማችሁ ይብዛ። እንግዲህ የሶሻል ሚዲያ ፍቅር፣ የሶሻል ሚዲያ ኑሮ፣ የሶሻል ሚዲያ ወከባ፣ ግርግር፣ አብዛኛውን ውሸት ነው። እግዚአብሔር ምስክሬን ከመቶ ፐርሰንት ኦልሞስት ሰማኒያ ሰባ ፐርሰንት የሚሆነው የውሸት ዓለም ነው የሚኖረው። የውሸት ፍቅር ነው የሚኖረው። በቃ እነ ሩታንም ጨምሮ ማለት ነው። እነ ሩታ የፈጠሩት ታሪክ ሌላ ነበር፣ የሆነው ደግሞ ሌላ ነው። ለማንኛውም ግን እነሱ ያው በትዳር አንዱ ሆነዋል፣ እግዚአብሔር ይመስገን፣ ልጅም እስከ መውለድ ደርሰዋል ና ይህ ጥሩ ነገር ነው። ሌሎቹ ግን አብዛኞቹ ውሸታቸውን ነው የሚኖሩት፣ የውሸት ኑሮ ወይም ለሶሻል ሚዲያ ተብሎ ነው የሚወራው የሚመጣው ና የትንሱም እንደዛ ይመስል ነበር። ብዙዎቻችን እኔ ስለ አላዛር የሰማሁትን ነገር ልንገራችሁ ተከድኖ ይብሰል ብዬ አላወራም ብዬ ስሙንም አላጠፋም እርግጠኛ ሳልሆን ብዬ ጸጥ ብዬ ነበረ ያለፍኩትኝ ና። አላዛር ከሄሉ በፊት ሄሉ ጋር ነበሩ፣ ታቃላችሁ። ጥሩ የሚባል ጓደኝነት ጥሩ የሚባል ጊዜያትን አሳልፈዋል። ያው ታቃላችሁ ከሄሉ ጋር ምን እንደተፈጠረ ና። አላዛር ከእሷ በፊት ሚስት እንዳለው ልጆችም እንዳሉት ኢንፎርሜሽን ደርሶ የነበረ እና እንደዛ ከሆነ ለዩትብ ቪዲዮ ብሎ እንደሚሰራ ትንሱንም በቃ ለስራ ብሎ እንደፈለጋት ምናምን ነገር ከቅርብ ከሚባል ሰው ነው የሰማሁትኝ። ግን ደግሞ ፍራቻ ነበረኝ። ሁሉም ነገር አልፎ ሁሉም ነገር የእውነት ተቀይሮ ዛሬ ላይ ግን የእውነት እውነቱ ነው። ፍቅራቸው የእውነት ዓለም በማየታቸው በጣም ደስተኛ ነኝ። የእውነት ለመናገር አላቅም፣ አንዳንዴ ማለት ነው። እኔ ከማገኘው ይልቅ ሌላ ሰው ያገኘው ደስታ በጣም የሚያስደስተኝ፣ ለምን እንደሆነ አላቅም። እና እች ልጅ ቀጫጫ ነበረች፣ አቋሟ ያምር ነበረ፣ ግን አለባበስ አትችልም። ምንም በቃ ዝም ብላ የሆነ ሱሪ አድርጋ መሮጥ ነው ምናምን፣ ስራ ላይ ትምህርት ላይ ነበረች። አሁን ላይ ግን ራሷን ጠብቃ፣ ሴትነቷን አስከብራ፣ የሚገራርሙ ልብሶችን በመልበስ ቆንጆ ሴት በቃ ሆና እንደምታዩዋት እንዲህ አምራ ደምቃ፣ እግዚአብሔርም። በጣም ቀጫጫ ነበረች፣ እስኪዩዋት እጇ ራሱ እንዴት እንደወፈረ ፊቷ እንዴት እንደወፈረ እና ትንሽ የሰማቸው ነገሮችም አሉ። ትንሱ ያው መረጃ አይደበቅም ወሬ አይደበቅምና እና ሆኔ ታውቃላችሁ። እና እርጉዝም እንደሆነች ሰምቻለሁኝ። እና ሽምግልና ፕሮግራሙ እንግዲህ ያፋጠኑት ለዛ ይመስለኛል። ለማንኛውም ግን ምንም ይሆን ምንም፣ ዋናው መጨረሻው ማማሩ ነው። ዋናው ነገር ትክክለኛ ኑሮን ትክክለኛ ላይፍን ከዚህ ውሸት ዓለም ከሚሰማው ከሚታየው ውሸት ዓለም የእውነት አድርጋችሁት ስላየናችሁ በጣም ደስ ብሎኛል። እና ባላዛር ባኩል የሰማሁት ነገር በጣም ከባድ ነገር ነበረ። እንዴት ልጁን ሚስቱን ትቶ እንዴት በዚህ ልክ ከሌላ ሴት ጋር ይሆናል ብዬ ከሂሉ ጋም የነበረ ታይም፣ ከዛ በቃ ሰው እያወራበት ነው ብዬ ነበር ከዛ በኋላ ከትንሱ ጋር ሲጀምርም በቃ ይሄ ልጅ ሴቶቹን ነው እየቀያየረ ያለው ማለት ነው ብዬ እንትን ብዬ ነበር። ለማንኛውም ግን ሁለቱም ስርዓት ያላቸው በጣም ደስ የሚሉ ተወዳጅ የሆኑ በቃ ስርዓት ያላቸው ልጆች ናቸው። ባህላቸውን ኢትዮጵያዊነታቸውን አክብረው ወደው የሚኖሩ በቃ ከባህላችን ወጣ ያለ ያፈነገጠ ነገር የማያደርጉ ጥሩ የሆኑ ጥሩ በአጭር ጊዜያት ውስጥ በጣም የተግባቡ ሽምግልና እስከ መላክ አብረው እስከ መሆን የደረሱ ጥንዶች ናቸውና እግዚአብሔር ይመስገን። ሌላ ምንም ነገር ልል አልችልምና ሶሻል ሚዲያ አብዛኛውን ነገር ውሸት ስለሆነ አንዳንዴ ለማመንም ይከብዳልና በውሸት ዓለም ነው የሚኖሩት። በቃ የውሸት ሳቅ፣ የውሸት ደስታ፣ የውሸት ፍቅርን ነው ሲያጣጥሙ የምናያቸውና ያ ነገር ደግሞ በጣም ጎጂና አስቸጋሪ ይሆናል። እንዲህ ተዋደው ተከባብረው ተፈቃቅደው ደግሞ አንድ ላይ ሆነው ደግሞ እንደማየት የሚያስደስት ነገር የለምና በሃይማኖታቸው ጉዳይ ከሄሎ ጋርም ታስታውሳላችሁ አይደለም? እሱ ፕሮቴስታንት ነው። እናቱም እኔ ፕሮቴስታንት ትመስለኝ ነበረ፣ ግን እናትየዋ ኦርቶዶክስ ነች። አላዛር ግን ሃይማኖቱን ከዛ በፊት ቀይሮ ይሁን ከዛ በፊትም ፕሮቴስታንት ይሁን ምንም ማውቀው ነገር የለም፣ ግን ሌላ ሃይማኖት እንዳለው ነው ከሄሉ ጋር በተጣሉ ታይም ካስታወሳችሁ የሆነ መጽሐፍ፣ የሃይማኖታዊ መጽሐፍ ሰጧት ነበረና ከዛ አንጻር ብዙ ግርግሮች ተፈጥረው ተነስተው ነበረ። እሱ ደግሞ እኔ ፕሮቴስታንት ነኝ ብሎ ራሱ በአንድ በቱ ተናግሯል። ያንን መጽሐፍ የሰጠዋት ለእሷ ብዬ ነው ወይም ደግሞ ይጠቅማታል ብዬ ነው ወይም ደግሞ በቃ ያስደስታታል ብዬ የማስበውን ስጦታን የሰጠዋት ብሎ ሄዱ። ደግሞ ያ ነገር በጣም አበሳጭቷት አናዷት፣ በሃይማኖት ቀላል አቅም ብላ ብቻ ብዙ ግርግሮች ተፈጥረው ነበረና አሁን ትንሱም እኔም ኦርቶዶክስ እንደሆነች ነው የማውቀው እንዴት ብለው ሃይማኖታቸውን አላውቅም። እኔ ከእውነት ለመናገር የእውነት ለመናገር ከምንም ከፍቅርም ከምንም ከምንም በላይ ሃይማኖት ይቀድማል የሚል ሰው የሚል አቋም የሚል አስተሳሰብ ነው ያለኝ። ከዛ ቀጥሎ ክብር፣ ከዛ ቀጥሎ ፍቅር ነው። ብቻ ግን ሃይማኖት የግል ነው። ግን እንደ ራሴ እንደ ራሴ ሁሉም በየሃይማኖቱ ቢይዝ ወይም ደግሞ ሁሉም በየሃይማኖቱ ቤተሰብ መስርቶ ትዳር ይዞ ቢኖር የተሻለ ነው ብዬ ነው የማስበው። ምክንያቱም እዚህ ጋር ፈጣሬ አምላኬ፣ የፈጠረኝ አምላክ፣ ወደዚህ ምድር ያመጣኝ አምላክ እያለ እሱን ክጄ ወይም ደግሞ እሱ የማይፈቅድልኝን እሱ አታድርግ ያለኝን ነገር እያደረኩኝ ትዳሬም፣ ኑሮዬም፣ ህይወቴም ጥሩ ኑሮ ይኖራል ብዬ አላስብም። ምክንያቱም የማገኘውም ከእግዚአብሔር ነው። የምንቀሳቀሰውም በእግዚአብሔር ኃይል ነው። የምተነፈሰውም በእግዚአብሔር ነው። ሁሉ ነገሬ በፈጣሪ ነው እና የፈጠረኝን አምላክ አታደርጊ የሚለኝን ነገር ወይ ደግሞ የሚያስከፋውን ነገር ወይ ደግሞ እግዚአብሔር አታድርግ ያለኝን ነገር እያደረግኩኝ መኖር አልፈልግም። ምንም ቢሆን ሰላም ያለው ኑሮ ትዳርን እኖራለሁ ብዬም አላስብም። ሁሉ ከርሶ ስለሆነ ሁሉንም መንጠቅ ሁሉንም መውሰድ የሚችል አምላክ ስለሆነ ማለት ነው እና ሁላችሁም ሙስሊሙም መሆናችሁ ፕሮቴስታንትም መሆናችሁ በሃይማኖታችሁ ቀልድ ማወቅ የለባችሁም። ቀልድ የለም በሃይማኖት ምክንያቱም ሃይማኖት ነው። በቃ ወደዚህ አምላክ ፈጣሪ ያመጣን ወደዚህ ምድር በቃ በምክንያት ነው። ስለዚህ ዝም ብለን እየተንዘላዘለን፣ ዝም ብለን እንደፈቀደ መኖር አንችልም። ከዚህኛው ዓለም ይልቅ ሌላኛው ዓለም የምንሄደው የዘላለማዊ ዓለም ይበልጣል። የዘላለማዊ ዓለምን ነው ረዥሙም የሚሆነው ብዬ ነው የማስበው እና የዚህ ምድር ደስታ ቢበዛ ቢበዛ አንድ ሰው እስከ ሰባ ሰማንያ ዓመት ነው ሊኖር የሚችለው። ያችን ደስተኛ ሆናችሁ ልታሳልፉ ትችላላችሁ። እንደፈለጋችሁ ኃጢአት እየሰራችሁ ምናምን፣ ክፋት እየሰራችሁ እና የፈለገ ነገር ሆናችሁ ፈጣሪን እያስከፋችሁ፣ እያስቀየማችሁ ፈጣሪ የማይወደውን ነገር እያደረጋችሁ መኖር ትችላላችሁ። ለጊዜው ደስተኛ ልትሆኑ ትችላላችሁ። ግን ወደ ዛኛው ዓለም ስትሄዱስ የሚለው ነገር ትልቅ ትልቅ ጥያቄ ምልክት ነው። ሊሰመርበት ይገባል። ፍቅር ከእምነት ይጀምራል። ብዙ ነገር ማለት አልፈልግም፣ ግን ደግሞ ይህን ነገር ምን ሊታሰብበት ይገባል። ለማንኛውም ግን ትንሱ፣ እንደ ሴት በቃ እንደ አንድ ሴት ደስታሽ አስደስቶኛል። የሽምግልና ፕሮግራሙንም ደግሞ ማታ የምናየው ይሆናል። አላዛርም፣ የእውነት ለመናገር በጣም የምወደው የተረጋጋ፣ ለእናቱ፣ ለቤተሰቦቹ፣ ለጓደኞቹ ክብር ያለው ለትንሱም እንደዛውና በመሀላችሁ ምንም ነገር አይግባ፣ አይለያያችሁ። የሃይማኖቱን ነገር ግን አላቅም። አሁን ላይ እንዴት እንዴት አደርጋለች ወይ እንዴት እንዴት አረጋለ ብዬ ለምን ነገር አልደፍርም አልችልም። ለምን ገና ያወቅኩት ትክክለኛ የሆነ ነገር ስለሌለ ማለት ነው። በምን ሁኔታ ላይ እንዳሉ አላቅም፣ ግን የደረሰኝ ኢንፎርሜሽን ያንን ይመስላል እና ለማንኛውም ግን ቃል ተገባብታችኋል። በማንኛውም ሁኔታ ቢከፋት፣ ደስተኛ ብትሆን፣ ብታጣ፣ ብታገኝ፣ ቢያማት በቃ ችግር ቢገጥማት ከጎኗ ላትለይ ቃል ገብተሃል፣ በፈጣሪም ዘንድ በእናተ ፊትም ትንሱም እንደዛው ቃል ገብተሻል። ቃል ተገባብታችኋል። ይህን ሽምግልና ፕሮግራሙ ነው የሚቀረው። በቅርቡ ደግሞ እንግዲህ ወልደሽ እንደምናይሽ ተስፋ እናደርጋለን። እኔ እውነት ለመናገር በዚህ ልክ እንዲወፈረችው ዝም ብሎ ነው ብዬ አላስብም። ሆዷ ራሱ የገፋ ይመስላል። ለማንኛውም እች ቀንች ለትች ወቅት ለሴት ልጅ ትልቅ ዋጋ አላት፣ ትልቅ ክብር አላት፣ ትልቅ የጉጉት ቀን ነችና እንኳን ደስ ያለሽ። በቃ የእውነት ከሚወራው ነገር ከውሸት ዓለም ወጣችሁ ጥሩና ደስተኛ ሕይወትን ለመኖር ስለመረጣችሁ ሁለታችሁ በጣም ተግባብታችኋል። ደስ የሚል ነገር አላችሁ። ፈጣሪ መጨረሻችሁን ያሳምረው ነው የምለው። በቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። ስለነበረን ቆይታ እጅግ በጣም እያመሰገንኳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሰው ደስታ የሚያስደስታችሁ በኮሜንት ትንሱን እንኳን ደስ ያለሽ በሏት። በተለይ ሴቶች ናችሁ እኔን የምትከታተሉትና ለሴት ልጅ ይሄ ቀለበት ፕሮግራም የሽምግልና ፕሮግራም፣ የሰርጓ ቀን እንደገና ደግሞ ስትወልድ ያለው ድባብ እግዚአብሔርን ወይም በይነው የሚመጣ በቃ ለሴት ልጅ በቃ የሚገባት ነገር ወይም ደግሞ በጣም በህይወቷ በጉጉት እድሜ ልኳን ስትጠብቀው የቆየችው ያቺ ቀን ስትደርስ ደስ የሚል ነገር አለው። ለሁላችንም ከውረት የጸዳ ንጹህ ፍቅር ንጹህ የሆነ ትዳርን ይስጠን ብዬ እንግዲህ መልካም ምኞቴን እመኛለሁ። በስደት ያላችሁ እህት ወንድሞቼም እናንተም በሰላም ለሀገራችሁ አብቅቷችሁ ደስ ከሚላችሁ ከሚወዳችሁ ከምትወዱት ሰው ጋር ትዳርን መስለታችሁ በሰላም እንድትኖሩ መልካም ምኞቴ ነው። በሰላም ለሀገራችሁ ያብቃችሁ። እወዳችኋለሁ።